ነገር ግን ምንም አይነት የሁለት ወር ልጅ ሊያዩ አልቻሉም። ሳይሳካላቸውም ተመልሰው ሄዱ። አንድ ጊዜ ደግሞ ይመጣሉ፣ ከዛም ተመልሰው ይሄዳሉ። በተደጋጋሚም ይመጣሉ፣ ምርመራም ያካሄዳሉ። እንደዚህም ያደረጉ ግን ሊሳካላቸው አልቻለም። ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም ከመካ ውጭ ነበሩ ያኔ። ከዛም ነብያችን ሰለላሁ ዐለይሂ ወሰለም በስድስት አመታቸው ወደ መካ ሲመጡ ያኔ የይሁዳዎች ቡድን ነበረ እዛ መካ ውስጥ፣ ሰባት አመታቸው ምንድሞላ ከቡድናቸው ውስጥ አንዱ አይ ያላቸው አይኑ ልክ የነጻ ልጅ በሚያይ ሰዓት በአግራሞች ዝም ብሎ ማጤን ጀመረ። የዚህ ልጅ አረማመድ፣ የንግግሩ ስነ ስርዓት ልክ እንደዛ ነው፣ ተውራታችን ላይ የመጨረሻ ነቢ ይመጣል ተብሎ እንደተጻፈው። ከሁሉም በላይ የሚያስገርመው ደግሞ ይሄ ነው፤ ሁልጊዜ ከዚህ ልጅ አናት ላይ የደመና ቁራጭ ጥላ የሆነ ይከተለዋል። ይሁዳዎችም እርስ በርሳቸው ከተነጋገሩ በኋላ በተውራት መጽሐፋችን መሰረትም የመጨረሻ ነቢ የተባለው ሰው በዚህ ወቅት ሰባት ዓመት ይሆነዋል። ከዛ እርስ በርሳቸው አወሩና እውነት ይህ የመጨረሻው ነብይ ከሆነ ቶሎ ብለን ማጥፋት አለብን ብለው ወሰሉ ከዛም ሲያጣሩ አወቁ። የይሁዳዎች አንድ ቡድን መካ እንደመጣና ልክ አይናቸውም በዚህ ህፃን ልጅ ላይ እንዳረፈ በጣም ግራ ተጋቡ። ይህ ህፃን ልጅ ከአያቱና ከአጎቱ ጋር እየሄደ ነበር። የእርምጃዎቹ ማማር እንዲሁም የንግግሩ ስነ ስርዓት ልክ እንደዛው ነበር። በእነሱ መጽሐፍ ላይ የመጨረሻ ነብይ ተብሎ እንደተጻፈው ጭንቅላቱ ላይም ደመና ቦት ነበር። እሱ በሚያልፍበት መንገድ ላይ ያሉ ዛፎች ቅርንጫፎቹ ያጎነብሱለታል። እሱ በሚያልፍበት በኩል ያሉ ድንጋዮች ሻሀዳን ይይዛሉ። እሱ በሚራመድበት መንገድ ያሉ እንቅፋቶች እንቅፋቶቹ ራሳቸው ዘወር ይሉለታል። ይሁዳዎችም እርግጠኞች ሆኑ የህፃን ልጅ የአብዱልሙጠሊብ የልጅ ልጅ እንደሆነ። ነገር ግን ውስጣቸውም ላይ ይሄ ፍርሀቻ ነበረ፣ እንደ መጀመሪያው እንዳነሳሳት እያሉ፣ እንዲህም ብለው ማሰብ ጀመሩ፤ ይህን ልጅ ገለን ከተረጋጋን በኋላ በድጋሚ ከሃያ አመት በኋላ ነቢዩ እኮ አሁንም በህይወት አሉ እንዳልነባል አሉ። ስለዚህ በዚህ ወቅት መቶ በመቶ ይሄ የጻድ ልጅ የአላህ ነቢይ መሆኑን ማረጋገጥ አለብን አሉ። በእነሱ መጽሐፍ ላይም ተጽፎ ስለነበር እነሱ እርግጠኞችም ነበሩ። የአላህ ነቢይ የሆነ በሙሉ የመጀመሪያውም ሆነ የመጨረሻው የሐራም ምግብ ምንም ወደ አፉ እንደማይገባ ምን መግባት ጭራሽ አፋቸውም እንደማይነካ ከዚህ ሐራም ውጪ ስለ ርዝቅ ጉዳይም ማለትም እንደዚህ አይነት ሪዝቅ ሐላል ነው ወይስ ሐራም ነው የሚለው ያልተጠራ እሱም የነብዩን ከንፈር እንደማይነካ፣ በዚሁም መሰረት አንድ የሆነ ብልሃትን ዘየዱ። መካ ውስጥ አንድ ባል የሞተባት ሴት ትኖር ነበረ። ስሟ ዙበይዳ ይባላል። እሷም በትንሹ ዶሮዎችን ታረባ ነበረ። ከዶሮዎች በምታገኘው እንቁላል እንቁላሎችን እየሸጠች የምትኖር፣ እንቁላል መስጠት ያቆሙትን ዶሮዎች ደግሞ ለእርድ ታቀርብና ትሸጣቸዋለች። ዱዳዎችም አሰቡ፣ ምን አይነት ፈተና ነው ይሄ? እንዴት ነው እርግጠኞች መሆን የምንችለው? እናም ጨለም ሲል ፊታቸውን ሸፍኑና ከዙቤዳ ቤት ዶሮዎችን ሰረቁ። እናም እነዚህ የተሰረቁ ዶሮዎች የሐራም ርዝቅ ነው የሚባሉት፣ የግማሾቹን ደግሞ ዋጋ እንከፍልና ይህንንም እናዘጋጃለን። ይህም ራሱ የተከለከለ ምግብ ስለሆነ ብለው አሰቡ። በዚህም መሰረት የሰውን ነገር ማንሳት ሐራም ቦታ ላይ እንኳን ባይደርስ ጥርጣሬ ውስጥ ይገባል አሉ። በሚቀጥለው ቀን ይሁዳዎች ወደ አብዱል ሙጠሊብ በመሄድ የእናንተ አካባቢ ሰዎችን ግብዣ ልናደርግላቸው እንፈልጋለንና ፍቃዶትን ይስጡን አሏቸው። እነሱ አላማቸው ይህ ነበር፣ መልእክተኛ የተባለውን ሰው መፈተን ነበር እዚህ ይሁዳዎችም ለአብዱል ሙጠሊብ እርሶ ብቻዎትን እንዳይመጡ የበኑ ሐሽም ሁሉም ወንዶች እንዲመጡ አሏቸው። በተለይ ደግሞ የእርሶ ልጆችና የልጅ ልጆች እንዳይቀሩ አሏቸው። አብዱል ሙጠሊብ ንግግራቸውን ሰምተው ፈገግ እያሉ እንዲ ያሏቸው እናንተ ብቻህና እንኳን ብትሉኝ እኔ የልጅ ልጄን ጥዬ በጭራሽ የትም ቦታ ሄድም አላቸው። ይሁዳዎች ምኞታችን በቃ ተሳካ ብለው ምግቦቻቸው ማዘጋጀት ጀመሩ። እነሱ መጀመሪያ የወሰኑት ይሄኛው ስጋና ዶሮ ሐራም ነው፣ ስለዚህ በ በዚህ መሰረት ይሄ እየተከለከለ ነው አሉ። በውስጣቸው በጥሪው ላይ ይሁዳዎች ለአብዱል ሙጠሊብ እንዲህ አሏቸው፣ አንቱ የመካ ከበርቴ ሆይ እባኮትን ጥሪው ለእርሶ ስለሆነ ምረጡ የሚበሉትን አሏቸው። አብዱል ሙጠሊብም እንዲህ አሉ፣ በፍጹም አይሆንም። የልጅ ልጄ ምግብ መብላት ካልጀመረ እኛም በላም አሏቸው። በቃ ይሁዳዎችም የፈለጉት ይሄ ነው። ሁሉም ነገር እንግዲህ የሚጀመረው በነቢያችን ሰለላሁ ዐለይሂ ወሰለም ነው። ከዚያም ይሁዳዎች በል ቢስሚላ በልና ጀምር አሏቸው። ረሱላችንም ራሱላችንም ሰለላሁ አለይሂ ወሰለም ረጋ ባለ ድምፅ ይሄ ምግብ ለእኛ አይደለም አይደለም ልንበላው ከንፈራችንን እንኳን አይነካም፣ አሏቸው። ይሁዳዎችን በመገረም ለምን ብለው ጠየቁ። ረሱላችንም ሰለላሁ አለይሂ ወሰለም አሁንም ተረጋግተው እንዲያ አሏቸው፣ አይ ይሄ ምግብ ለእኛ አይደለም ብሎ አሏቸው። ይሁዳዎችም ፍቃድ ይስጡን እኛ እናጉርሶት አሏቸው፣ እንዴት ከንፈሮትን እንደማይነካም እኒህ ሲሏቸው፣ ረሱላችንም ፈገግ እያሉ ጦሮሽ ማብላት ከቻላችሁ እስቲ አብሉኝ አሏቸው። ከዚያም ይሁዳዎች ቂጣ ቆረሱና በመሃሉ ላይ ስጋ አድርገው ወደ ረሱላችን አፍ ጠጋ ሲያደርጉ አንድ የሚገርም ነገር ተከሰተ። ልክ ጉርሻው ወደ ከንፈራቸው እንደተጠጋ እጃቸውን የሆነ አካል እንደጎተታቸው ሆኖ ተስፈንጥሮ ምግብ ወደቀ ወደ መሬት። አንድ ጊዜ፣ ሁለት ጊዜ፣ አስር ጊዜ ሞከሩ ይሁዳዎች። ነገር ግን ጉርሻው የረሱላችንን ከንፈር ሊነካ አልቻለም። ወደ ከንፈራቸው ጠጋ ሲል እጃቸው ይከፈትና ወደ መሬት ይወድቃል የያዙት ምግብ። ይሁዳዎች ሲታዩ የተጨነቁ ይመስላሉ። በውስጣቸው ግን ደስ ብሏቸዋል ግማሹን እሳት ጣርተናል። ይሄ ሐራም የሆነ ምግብ ነበረ አሉ። ከዛም በድጋሚ ሰርቀው ዋጋውን እንደገና የከፈሉበት ምግብ አቀረቡላቸውና ይብሉ አሏቸው። ረሱላችንም ሰለላሁ ዐለይሂ ወሰለም ይሄም ምግብ ለኛ አይሆንም አሏቸው። ይሁዳዎችም እኛና ጉርሶት ሲሉ ረሱላችንም ጦሮሽ ሞክሩ እንደመጀመሪያው አሏቸው። ከዛም ይሁዳዎች አንድን ጉርሻ በመያዝ ወደ ረሱላችን ሰለላሁ ዐለይሂ ወሰለም አፍጠጋ በሚያደርጉ ሰዓት ወይ ወደ ግራ ይወድቃል ወይም ወደ ቀኝ ይወድቅባቸዋል። በጭራሽ ወደ አፋ ሊጠጋቸውም ሊጠጋ አልቻለም። ይሁዳዎችም ለአብዱል ሙጠሊብ እንዲህ ብለው ጠየቋቸው እኛ ኮ ይህን ዝግጅት በደስታ ነበር ያዘጋጀነው፣ ነገር ግን ሊገባን አልቻለም፣ የሚያውቁት ሚስጥር አለ? እንዲህ ብለው ጠየቋቸው። አብዱል ሙጠሊብ ና የአላህ መልእክተኛ ሰለላሁ አለይሂ ወሰለም ሚስጥሩ ምን እንደሆነ ገብቷቸዋል፣ ግን መናገር አልፈለጉም። የበኑ ሐሽም ቤተሰቦችም ወደ መጡበት ቤታቸው ተመለሱ። ይሁዳዎችም እርግጠኞች ሆኑ፣ ይሄ ነው ትክክለኛው ነቢይ ማለት ብለው አሉ። እናም በአድ አዲስ መልክ አዲስ ዘዴ ዘየዱ። በዚህም የተነሳ አብዱል ሙጠሊብ የአላህ መልእክተኛ የሆኑትን ከመጀመሪያው በላይ መጠበቅና ማስጠበቅ ጀመሩ። ለሁሉም ወንድ ልጆቻቸው ማሏቸው። አሁን ይሁዳዎች የልጅ ልጄ ላይ ነው ኢላማ የሚያደርጉት፣ ተጠንቀቁ። ለምንም አይነት ጉዳይ ቢሆን ወደ ውጭ እንዳትልኩት። ከዚህ በፊት አብዱል ሙጠሊብ ረሱላችንን ሰለላሁ ዐለይሂ ወሰለም ፍየል በግና ግመሎችን እንዲያበላ ወደ ውጭ ይዘው ጣይሉት ነበር። ከዚህ በኋላ ግን በ ጉዳይ ቢሆን የልጅ ልጄን ማንም ወደ ውጭ እንዳያስወጣው አሉ። ከዚህ ዋቅያ ከአንድ ዓመት በኋላ አብዱል ሙጠሊብ የመጨረሻ ቀናቸው ሲደርስ እሳቸው ሁሉንም ወንድ ልጆቻቸውን አስጠሩና አስጠነቀቋቸው። እኔ ከዚህ ዓለም ልለይ ነው፣ ስለ ራሴ ጉዳይ ምንም ነገር አልናገራችሁም። ሁሉንም ነገር ማስጠነቀቃቸው ስለ ልጅ ልጄ ነው። ሕይወታችሁንም ሰጣችሁ ቢሆን አደራ ጠብቁት። ይሁዳዎችም ብዙ ዝግጅት ተዘጋጅተውበትም ቢሆን አላሁ ተዓላ ግን የራሱን ረሱል በዚህ ጊዜም ጠበቀ። እስቲ አሁን ወደ ሐቢባችን የሕፃንነት ታሪክ እንመለስ። በእስልምና ታሪክ ውስጥ ብዙ ኺላፎች አሉ። ረሱላችን ሰለ ላሁ አለይሂ ወሰለም ከተወለዱ በኋላ ማነው ጡት ያጠባቸው የሚለው በአንድ ሪዋያ መሰረት ረሱላችን ሰለ ላሁ አለይሂ ወሰለም ከተወለዱ ቀን ጀምሮ እስከ ስምንት ቀን ድረስ ሱበይባ ምትባል ሴት ልጅ ጡት አጥብታለች ይላሉ። ሱበይባ ማለት የረሱላችን አጎት የአቡልሃብ ባሪያ ነበረች። እናም ረሱላችንን ጡት ስላጠባች በዚህ ደስታ መሰረት አቡልሃብ ነጻ አደረጓት ይላል። ረሱላችን የተወለዱ ጊዜ ያኔ አቡ ለሃብ የእሳቸው የሳቸው ተቃዋሚ አልነበረም። ምክንያቱም ያኔ አላገቡም ነበርና፣ ከዛ በኋላ ነው ረሱላችንን እንዲቃወሙ ትልቅ ሰበብ የሆነችው ሚስታቸው ነበረች። ከበኑ ኡመያ የሆነችን ሴት ካገቡ በኋላ ሙሉ ቤተሰባቸውን ትተው ወደ በኑ ኡመያ እንዳለ ተሸጋሸጉ፣ አቡ ለሀብ። በሌላ ሪዋያ መሰረት ደግሞ ለሐሊማ ሳድያ ረሱላችን ከመሰጣታቸው በፊት ለትንሽ ቀናት ያክል አሚና ረዲላሁ አንሐናት ያጠባቻቸው ይባላል። ከዛ በኋላ በኋላ ለሐሊማ ሳዲያ የተሰጡት በሸሪዓው ህግ መሰረትም ለሁለት ዓመት ጡት አጠባቻቸው። በሌላ ሪዋያ ላይ እንደተገለጸው ሐሊማ ሳዲያ ጡት በምታጠባቸው ሰዓት የኢብራሂም ዲን ውስጥ ነበሩ። በዛን ወቅት የኢብራሂም ዲን ነበረ የሐቅ መንገድ የሚባለው። ምክንያቱም ይህን መንገድ የተከተለ የአላህን ትእዛዝ አከበረ ማለት ነው ተብሎ ይታመን ነበር። ማለትም ማንም ሰው ሊቃወም አይችልም ረሱላችንን ሰለላሁ ዐለይሂ ወሰለም፣ ሙሽሪክም ሆነ ካፊር ቁጥ እንዳላጠባቸው። ረሱላችን ከመወለዳቸው ከአንድ አመት በፊት ቀደም ብሎ መላው አረብ እና የመካ ሰዎች ትልቅ የጭንቀት ጊዜ ላይ ነበሩ። ዝናብ ባለመኖሩ የተነሳ ምንም አይነት ሰብል ሊመርት አልቻለም። ጥቂት ብቻ ነበር የነበረው። የመካ ሰዎችም ሆነ ከመካ ውጭ ያሉ ሰዎች ጭንቀት ላይ ነበሩ። ረሱላችን በተወለዱበት አመት ላይ ግን የመካ ሰዎች ደስታ በደስታ ሆኑ። ከመካ ውጭ ያሉ ሰዎች ግን አሁንም ድርቅ ላይ ነበሩ። ስለዚህ በዙሪያው ያሉ ጠራማ ቦታ ላይ የሚኖሩ ሰዎች ስራ ፍለጋ ብለው ወደ መካ ይመጡ ነበር። በርግጥ ያኔ መካ ላይ ድርቅ ባይኖርም ሰዎች በደስታ ውስጥም ሆነው እያለ ግን መካ ላይ አንድ ሌላ ጭንቀት ተፈጠረ። ተላላፊ የሆነ በሽታ ወረርሽኝ ተነሳ። በተለይ ሕፃናትን ነበር ወረርሽኙ በቶሎ የሚያጠቀው። ይሄ ተላላፊም ከአንዱ ቤት ወደ ሁለተኛው ቤት ከሁለተኛው ቤት ወደ ሶስተኛው ቤት በቶሎ በፍጥነት ይዳረስ ነበር። ይሄ ክስተትም ረሱላችን ከተወለዱ በቶሎ በሰባት ቀን ውስጥ ነበር የተከሰተው የእኛን ሐቢብ ሀቢባችንንም አላሁ ተዓላ ከሁሉም ጭንቀትና መከራ ሁሉ ጠበቃቸው እናት ግን መጨነቁ አልቀረም ነበር በሌላ መንገድ ደግሞ ከመካ ውጭ ስራ ፍለጋ ብለው የመጡ ሰዎችንም ደግሞ እነሱንም መርዳት ነበረባቸው ሌላውና ዋናው ቁም ነገሩ ደግሞ መጀመሪያም እንደገለጽኩላችሁ የይሁዳ ሰላዮች በተደጋጋሚ መካ እየመጡ ይህንን እያጣሩ ነበረ የመጨረሻው ነቢይ ተወልዷል ወይስ አልተወለደም የሚለውን ስለዚህም የአላህን መልእክተኛ ሰለላሁ ዓለይሂ ወሰለም ለተሻ ያለ ጥበቃ እና ደህንነታቸው ከመካ ዘወር ማለት አለባቸው አሉ። በርግጥ በማንኛውም ውስጥ ሆኖ አላሁ ተዓላ የራሱን ረሱል ለመጠበቅ ወደ ኋላም ብሎ አያቅም። ነገር ግን ከዚህ ቦታ ዘወር የሚሉበት አንድ ጥበብና አንድ አላማ አለው። ረሱላችን በተወለዱ በሰባተኛው ቀን ሐቂቃ ተደረገላቸውና የሐቂቃው ቀን ጠዋቱኑ እናታቸው አሚና ረዲየላሁ አንሃ አልጋቸው ላይ ገደም እንዳሉ አንዴ ምስራች መጣላቸው። አሚና ረዲየላሁ አንሃ የረሱላችን ሰለላሁ አለይሂ ወሰለም እናት በኢብራሂም ዲን ውስጥ የነበሩ ስለነበር ይህንን አክል ይገባቸው ነበር። የምስራች ምኑ እንደሆነና ድምፁ ከየት እንደሚመጣ በዛ። የምስራችም እንዲህ ተብሎ ተነገራቸው። ልጃቸውን ለዛች ሴት እንዲያስረክቡ ስሟም ሐሊማ ሳዕድያ ለምትባለው። በተወለዱ በስምንተኛው ቀን የአላህን መልክተኛ ከመካ ይዘው መውጣት ነበረባቸው። መጀመሪያም በታሪኩ እንደነገርኳችሁ በዛን ሰዓት ከመካ ውጭ ድርቅና ረሃብ ነበር። ድርቅና ራሀቡን ባይነሳ የአረቦች የቀደመ ባህል ነበራቸው በአመት ሁለት ጊዜ በበጋና በክረምት ይመጡ ነበረ በዙሪያውና ራቅ ያሉ አካባቢ ያሉ ሴቶች ወደ መካ ይመጡ ነበር እነዚህ ሴቶች መካ ውስጥ ገብተው በየቤቱ እየዞሩ ሀብታሞች ጋር ንጉሶች ጋር አለቆች ጋር እየጠየቁ እናንተ ቤት ውስጥ ህፃን ልጅ ካለ ለእኛ ስጡን እኛ እናሳድገዋለን ጡትም እናጠበዋለን ይላሉ እናም እናንተ የምትሰጡን ነው የምንቀበላቸው ይላሉ። በተለይ በዛ በድርቁ ወቅት በጣም ብዙ ሴቶች ነበር የመጡት። በስምንተኛው ቀን የተከበሩ አብዱል ሙጠሊብ አንዱን ባሪያቸውን ጠሩትና አዘዙት መካሄድ፣ እና በየመንገዱ በየገበያው እና ሴቶች በሚሰበሰቡበት ቦታ ሄደ አጣራ እስቲ የኔን የልጄ ልጅ ለመውሰድ ዝግጁ የምትሆን ሴት አለች ወይ አሉት። ባሪያውም ሄደ። ወዲያውን የአሚና ባሪያ ትመጣና ለአብዱል ሙጠሊብ የኛ አሚና ረዲላሁ ዐንሃ እንዳለችው ከሆነ እርሱ የሚመርጧትን ሴት ልጅ አንድ ጊዜ ወደኔም እንዲልኳት እኔ ማየት ፈልጋለሁ አለቻቸው። የበኒ ሳድ ጎሳ በጣም ትልቅ ጎሳ ነበር እዛው ተጎሳ ውስጥ ነበረች። እሷም በዚሁም የተነሳ ነበር ስሟ ሀሊማ ሳዕድያ የተባለው። ሀሊማ ሳዕዲያም እንዳለችው እኛ ሁል ጊዜ በባህላችን መሰረት በአመት ሁለቴ ነበር የምንሄደው። የመካ ሀብታም ልጆችን ይዘን መጥተን ጡታችን አጥብተን እናሳድጋቸዋለን። በዚህ ጊዜ ግን ቀደም ብለን የመጣነው ምክንያቱም እኛ አካባቢያችን ላይ እጅግ በጣም ትልቅ ድርቅ ተከስቷል አለች። እና ምስት ቶሎ ብለን ወደ መካ እንሄድ፣ ምናልባት የሀብታም ልጅ ለማሳደግ ካገኘን አለች ሀሊማ ሳዕዲያ። እናም ጉዟቸውን ቀጠሉ። ሙሉ ጎሳው ጠቅላላ ወደ መካ ጉዞውን ቀጠለ። የዚህ ጎሳ ወንድም ሆነ ሴት ተመሳሳይ ስራ ነው የሚሰሩት። ሁሉም ባንድ ላይ ነበር የሚጓዙት። ሀሊማ ሳዕዲያም እንደምትለው ሙሉ መንገድ ላይ እኔ እየተጨነቅኩ ነበር አለች። ምክንያቱም እኔ የተጓጓዝኩባት አህያ በጣም ታማ ነበረ። በዚህም የተነሳ አህያዋ ቀስ ብላ ነበር የምትጓዘው። በእኔ የተነሳ ሙሉ ጎሳውም በዝግታ ነበር የሚሄደው። እኔም በዚህ ሁኔታ በጣም አፈርኩ። ሁሉም ሰው በአንድ ላይ ነበረ አብሮ የሚጓዘው። ማንም ማንንም ቀድሞ መሄድ አልፈለገም። ከሁሉም ሰው ፊት ላይ ግን በቶሎ መካ በደረስን የሚል ስሜት ነበር የሚታየው። የምናሳድገው ልጅ አግኝተን ትንሽ እንኳን ጥቅም ባገኘን በማለት ሁላቸውም ግን ባፋቸው ባይናገሩም በእኔ የተነሳ ተጨንቀ ቀው ነበር። እኔ ሶስት ጭንቀቶች ነበሩብኝ። አንድ አህያ የታማ ነበር መራመድ እንኳን አልቻለችም። ሁለተኛ የምንበላው ምግብ ትንሽ ነበር። ግመል ብቻ ነው የነበረችን ወተት የምትሰጠን በሷ ወተትም ነበረ የምናሳልፈው። ነገር ግን እሷም ታመመች፣ ወተቷም በጣም ቀነሰ። አንዳንድ ጊዜ ከሷ በምናገኘው ወተት ሁላችንም ሰብሰብ ብለን እንቃመሳለን። ረሃባችንም ማስታገስ አልቻለም። ሶስተኛውና ዋናው ደግሞ የኔ የገዛ ልጄም ጡት ካልሰጠሽኝ እያለ ነበር። በቀኝ በኩል ያለው ጡቴ ምንም ወተት አልነበረውም። በግራ በኩል ያለውም ደግሞ ትንሽ እንኳን ቢኖረውም፣ ልጄ ግን ረሃቡን ማስታገስ አልቻለም። በዛ ላይ የኔም ጤንነት ልክ አልነበረም። ድርቁ፣ ረሃቡና በሽታው ሁሉም ነገር እያስጨነቀኝ ነበረ። በእርግጥ መጓዙንስ እየተጓዝን ነው በእያንዳንዱ እርምጃችን ግን በችግር እያሳለፍን ነው። ወይ ጥሩ መጓጓዣ የለ፣ ወይ ወተት የለ፣ ወይ ምግብ የለ። ዙሪያውን ረሃብ ችግርና መከራ ነበር። ግን አልሐምዱሊላህ እንደምንም ብለን ተጉዘን መካ ደረስን። መካም ከደረስን በኋላ የተጓዝኩባት አህያዬ ግመሌ እና የራሴም ነገር አሳሰበኝ እኔ እያሰብኩ ያለሁት የማሳድገው ልጅ ካገኘው ከሁሉም በፊት ይህንን ጥያቄ ነው የሚጠይቁኝ ልጄ በስርአቱ ጡት መጥባት ይችላሉ ካሉኝስ እኔ ደግሞ አሁን ያለሁበት ሁኔታ የገዛ ልጄን እንኳን አጥግቤ ጡት ማጥባት አልቻልኩም በዚሁ ጭንቀቴ የተነሳ ቀኑም ሙሉ ልጅ ለመውሰድ ከመጡ ሴቶች ጋር ወደ ውጭ አልወጣሁም እኔ አጠቃላይ ጎሳችን መካ ተጋባ እናም እንደ ሰማሁት ከሆነ የመካ ባለ ሀብት ከበርቴና አለቆች ጠቅላላ የነሱ ልጆች መጀመሪያም አሳዳጊ እንዳገኙላቸው ሰማሁ። በዚህም አማካኝነት እኔማ በወጣ ልጅ ላገኝም አልችልም ነበር ብዬ በጣም ተጨነቅኩ። በዛው ሰዓት ጆሮዎቼ የሆነ ነገር ሰሙ። መካ በየመንገዱና በየገበያው እንዲህ ይሉ ነበር፣ እስካሁን ምንም አይነት ልጅ ያላገኘች ሴት የቀረች ካለች የተከበሩ አብዱል ሙጠሊብ ቤት ድረስ ትምጣ። አሊማ ሳዓዲያም ይህንን ሰምታ ጠየቀች። ለየትኛው ልጅ ነው የምትፈልጉት? ስትላቸው ለአብዱል ሙጦሊብ የልጅ ልጅ አሏት። አባቱ በህይወት የለም፣ የቲም ነው። ለዛም ነው ማንም ሴት እሱ ልትወስድ ያልመጣች። ሁሉም ሴቶች ያሰቡት ይሄን ነበረ፣ አባቱ በህይወት የሌለ ልጅ ወስደን ምን እንጠቀማለን? አባቱ ሊከፍልለት ያልቻለውን ሀቅ አያቱ እንዴት ሊከፍል ይችላል? ነበር አስተሳሰባቸው። በዚሁም የተነሳ የትኛውም ሴት እሱ ልትወስድ አልመጣችም። ሀሊማ ሳዕድያም እንደምትለው ይህ ነገር እኔ ልቤን የነካው ለዚህ ነው። ምክንያቱም መጀመሪያ አዋጁን እኔ ስሰማ ወደዛም አልሄድኩም፣ እኔ የፈለግኩት ከሌላ ቤት ምናልባት ሌላ ልጅ ካገኘው ብዬ፣ እናም ሳፈላልግ ከዛም ታወቀ፣ ለካስ እኔ አርፍጃለሁ። አሁንማ አይደለም የባለ ሀብት ልጆች የደሃ የሚባሉ ልጆችንም ማግኘት አልችልም። እናም በጣም ተጨናነኩ፣ ምን ላድርግሽ። እኔ የተመኘውትን አይነት ልጅን አላገኝ ከሆነ ባዶ እጄን ከመመለስ ስለሚሻል እነዚህ ሰዎች ያሉኝ ልጅ ቢይዝ ይሻላል አልኩና፣ ውሰዱኝ አልኳቸውና ወደ አብዱል ሙጠሊብ ቤት ደረስኩ። ሄጅም ሰላም አልኳቸው። የሰላምታውን መልስ ሰጥተው ለምን መጣሽ አሉኝ። ጭንቀቴን ጠቅላላ ነገርኳቸው። እሳቸው በድጋሚ ጠየቁኝ፣ እሺ ስምሽ ማን ነው አሉኝ። እኔም ሐሊማ ሰዓዲያ ባላለው ስላቸው፣ አብዱል ሙጠሊብም ሰምተው ፈገግ አሉና እንዲህ አሉኝ፣ ስምሽ እጅግ በጣም ጥሩ ነው፣ ዒልምም አለው፣ ትምህርትም አለው አሉኝ። እነዚህ ሁለት ነገሮች እጅግ ያማሩ ናቸው። ማንኛውም ሰው ካገኘ ያገኘ ዱኒያም ላይ ሆነ አኼራ ላይ ነጃ ይወጣበታል፣ አሉኝ። እናም የልጅ ልጅ ልጄን ትወስጂዋለሽ ከራስሽ ጋር ሐሊማ ሳዕዲያ እንደምትለው እኔም የመጣው ትለዚህ ነው አልኳቸው። ጥሩ ነገር ግን መጀመሪያ እናትየው ጋር መሄድ አለብሽ፣ አሚናን ማስፈቀድ አለብሽ አሉኝ። እሷ ከተስማማች ነው ሁሉም ነገር የሚሆነው አሉኝ። ከባሪዋ ጋርም ሐሊማ ሳዕዲያ አሚና ረዲላሁ አንሃ ክፍል ውስጥ ገባች። ልክ ወደ ክፍሉም እንደገባች ቀን ነበረ እና ሜ ፀሐይ ብርሃኑ በጣም ደመቅ ብሎ ወጥቶ ነበር። በተለምዶ ደመና የሚባል አያውቀውም ሰማዩን። ክፍል ውስጥ ገብቼ ሳይ ግን ተገረምኩ። ክፍሉ በሚገርም ደማቅ ብርሃን ተሞልቷል። ሐሊማ ግራ ተጋብታ እንዲህ ብላ ጠየቀች። በቀንም ክፍል ውስጥ ኩራዝ ለኩሳችሁ ትቀመጣላችሁ እንዴ ብላ ስጠይቅ፣ አሚና ረዲየላሁ አንሃም አይደለም፣ ይሄ ምንም የኩራዝ ብርሃን ሳይሆን የልጄ የፊቱ ኑር ነው አለቻት። እዚህ ክፍል ውስጥ ከገባ ጀምሮ ይሄ ብርሃን ተለይቶኝ አያቅም። ሐሊማ ሳዕዲያ እንደምትለው እኔ እንኳን ተስፋ ስለቆረጥኩ ነበር የመጣሁት ሌላ ልጅ አገኝም ብዬ ነገር ግን የዚህ ልጅ ሁኔታ ስሰማ በጣም ፍላጎት የተነሳሳ የልጁን ፊትም እንዳየው ልቢ ውስጥ የሆነ ፍቅር ተቀሰቀሰ። አሚና ረዲያላሁ ዐንሐ ስሜን ጠየቀችኝ። ሐሊማ ሳዕዲያ ይባላል አልኩ። አሚና ረዲየላሁ አንሃ ፈገግ ብላ በትክክል እኔ ምን ነበር ጠብቄ ነበረው? አለች ካሁን በኋላ ያንቺ ልጅ ነው ጠብቂው ተባለች። ሐሊማ ሰዓዲያም የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም እቅፎ ውስጥ ይዛ ወደ ውጭ ወጣች። ውጭ ላይም የተከበሩ አብዱል ሙጠሊብ ጠበቋትና እንዲህ አሏት፣ በዚህ ህጻን ልጅ ላይ የሆነ ተአምር ብታይ፣ የተለየ ነገር ብታይ እንዳትከረሚ እንዲሁም ያየሽውን ነገር ለሌሎቹ እንዳትናገሪ። ካለበለዚያ ጠላቶች ዙሪያውን ይከቡሻል። አሁን እንኳን ይህ ህፃን ልጅ በሙሉ ጥበቃ ወደ አንቺ ጎሳ ይደርሳል። ነገር ግን እናንተ ጎሳም እንደደረሰ ይሄ ነገር ከተወራ በዚህ ህፃን ልጅ የተነሳ በረካዎች እንዳሉ ይሁዳዎች ከሰሙ ጆሮአቸው ይቆማል። የተከበሩ አብዱልሙጠሊብም እንዲህ አሏት፣ ምናልባት አንቺ ከፈለግሽ እዚሁ መካ አጠገብ አንድ የድብቅ ቤት እናዘጋጅልሽ አሏት። ሐሊማ ሳዕዲያም አይሆንም እኔ ጎሳዬንና ቤተሰቦቼን ትቼ መኖር አልፈልግም፣ ደስ አይለኝም ወሰነችና ሐሊማ ሳዕዲያ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ይዛ መንገዷን ጀመረች። የመጡት የጎሳዎቿ ህዝቦችም እሷን ብቻ እየጠበቁ ነበር። የመጡ ሴቶች ጠቅላላ ልጅልጆቻቸውን ልጆቻቸውን ታቀፈው ይዘዋል። ልክ እሷም እንደደረሰች ጉዟቸውን ጀመሩ። ነገር ግን እየተፈጠረ ያለው ነገር ሁሉንም ሰው አስገረመ። በሚመጡ ሰዓት ሰዎች በሐሊማ ሳዕዲያ መታመምና በደካማ አህየዋ ተጨንቀው ነበር። አሁን ግን ተመልሰው ሲሄዱ ያቺ ደካማ የተባለ ያላቸው አህያዋ እጅግ በጣም በፍጥነት ስትጋልብ አይተው ቀሪ ጎሳዎች የያዙትን ፈረስ እንኳን ቀድማ ሄደች። ሐሊማ ሳዕዲያም አህየዋን መቆጣጠር እስኪያቅታት ድረስ እየጋለበች ነበረ። ስትመጣ እንደዛ ደክማ እንዳል ነበር ሁለት እርምጃ እየተራመደች ቀጥትል ነበር የመጡ ጊዜ። አሁን ግን አህየዋ በጣም እየጋለበች ነው። ሐሊማ ሳዕዲያም ይህንን አይታ ተጨነቀች፣ እንዲሁም ተገረመች። ይሄ በትንሽ ጊዜ ውስጥ ምን አይነት ለውጥ ነው አለች። እናም የምግብ ሰዓታቸው ደረሰና ምግብ በሚበሉበት ወቅት ሌላ ተአምራትን አይኗ ያች ያቺ ደካማ ግመል የተባለችው ብዙ ወተት እንኳን የማትሰጣቸው አንድ ሰውን እንኳን ማጥገብ ያልቻለችው ግመል እጅግ በጣም ብዙ ወተትን አወጣች። የሁሉም ጎሳ አባሎች ጠቅላላ ጠጡ፣ ቢሆንም ግን ወተቱ ሊያልቅ አልቻለም። ይህንን ነገር አይታ ሐሊማ ሳዕዲያ የተከበሩ አብዱል ሙጠሊብ ያስጠነቀቋት ነገር ትዝ አላት። ያልተለመደና የተለየ ነገር እንኳን ብታይ ለማንም ምንም ነገር እንዳትናገሪ አላት፣ የዚህ ልጅ ጠላቶች ብዙ ስለሆኑ ሐሊማ፣ ሐሊማ ሳዕዲያም አህያዋ ላይ በመሆን መንገዷን ቀጥላለች። ነገር ግን ማወቅ አልቻለችም። ይሄ ሁሉ ዋቂያ ምንድን ነው ግን ነገሩ እያለች ከጎሳዎቿም በጣም ርቃ ስለነበር ከጌታዋ በኩል አንድ መልእክት ተላከላት። አትፍሪ፣ እነዚህ ሁሉ ተአምራቶች ናቸው። በመፍራትም ይሄን ልጅ እንዳትተዩ። አሊማ ሳዕዲያ ከጎሳዎቿ በጣም ርቃ ስለነበር ፊት ለፊት አንድ ሚዳቋ እየሮጠች መጣች። ሚዳቆዎች ተፈጥሮ ሰዎችን አይተው እንደሚሸሹ ሁሉ፣ እነዚህ ሚዳቆዎች ግን እሷን አይተው ቆሙ። እናም አንዷ ሚዳቆ ወደ እሷ ጠጋ ብላ ልክ እንደ ሰዎች እንዲያለቻት አንቺ አሊማ ሳዲያ ይህን ሕፃን ልጅ ይዘሽ የምትሄጂውን አደራ ጠብቂው አለቻትና ተሰወረች ሚዳቋዋ። አሊማ ሳዲያም ሚዳቋዋ ልክ እንደ ሰው ስላወራቻት እጅግ በጣም ደነገጠች እና ብዙውን ጊዜ ጭንቅላቷ ላይ ሲመጣ የነበረውንም ጥያቄ ምላሿን አገኘች። አይነት ተአምራቶችን እያየው ነው እያለች እየተገረመች እያለ ከአንድ ዋሻ ውስጥ ኑር በኑር የሆነ ሽማግሌ ፊት ለፊታቸው ወጥቶ መጣና ስጁዳ አደረገ። ጌታውን አመስግኖ ከጨረሰ በኋላ እንዲህም አላት፣ አንቺ የሀሊማ ሳዕዲያ ምን ያህል እድለኛ ሴት ነሽ! በአንቺ እጅ ላይ ያለው ኮ የዓለማችን ውድ ስጦታ የሆነው ሰው ነው። አደራ ጠብቂው፣ ተራ ሰው አይደለም አላትና ተሰወረ። ሀሊማ ሳዕዲያም ከጎሳዎቿ ራቅ ባለሽ ቁጥር አንዳንድ እንስሳዎች መቶ ያናግሯታል። አንዳንድ ጊዜ ደግሞ ሽማግሌዎች በሰው መልክ መቶ ያናግሯታል። በምታልፍበት አካባቢ ያሉትም የዛፎች ቅርንጫ ዛፎችም እንደገና ሰላምታ ያቀርቡላታል። ደመና ውስጥ የሆነ ድምጽ ይሰማታል። በምትጓዝበት መንገዶቿ ሁሉ የዚህ ልጅ ተአምረኛነት ነው ምልክት ያሳያት። ሐሊማ ሳዲያም ከአሚና ረዲየላሁ ዐንሃ ቤት ገና ይህን ህፃን ልጅ እንዳየችው ነበር፣ ገንዘብም ተከፈለኝ፣ ያልተከፈለኝ ይህ ልጅ ግን በትክክል እሄዳለሁ ብላ ወስነ የነበረው በየመንገዱ ግን ቸው ተአምራቶች ሐሊማ ሳዕዲያን ይበልጡኑ ይህን ህፃን ልጅ እንድትወደውና እንድትቀርበው አደረጋት። እናትም እንደመሆኗ መጠን ሐሊማ ሳዕዲያ አንድ ችግር የሆነባት ይሄ ነበር። አንደኛው የወተት ጡቷ በጣም ደርቆ ነበረ ሁለተኛው ደግሞ እጅግ በጣም ትንሽን ወተት ነበር የሚያወጣው የራሷ ልጅ እንኳን አጥገባ ማጥባት አልቻለችም ነበር ይሄኛው ልጅ ደግሞ ለመንከባከብ ስለሆነ ይዛ የመጣችው ወይም የራሷ ልጅ ጡት ማጥባት ማቆም አለባት ወይም የእንስሳ ወተት እሱን እያጠጣች ይዛ የመጣችው ልጅ ግን ከጡቷ ወተቶች ሊያገኝ ግድ ይላል ይቀጥላል